ከሃያ አምስት አመት ጀምሮ ከኢትዮጵያ ንጉሰ ነገስት ጋር ወደ አገልግሎት የገባ በሀገሪቱ ውስጥ ከፍተኛ ተጽዕኖ ፈጣሪ ከነበሩ ሰዎች መካከል አንዱ መሆን የቻለ በዳግማዊ አፄ ምኒልክ ዘመን ለአገራችን እድገትና በተለይም ለአዲስ አበባ ከተማ መቆርቆር ትልቅ አስተዋጽኦ የነበረው ቤተ መንግስት፣ መንገዶች፣ ድልድዮች፣ የመጀመሪያውን የቧንቧ አቅርቦት ስርዓት ዲዛይን እንዲገነባ ያደረገ የጥይት ፋብሪካ በኢትዮጵያ እንዲቋቋም መንገድ የጠረገ በአዲስ አበባ በነበረው ቆይታው ወደ አንድ ሺ ያህል የሚጠጉ ምስሎችን ወይንም ፎቶግራፎችን ያነሳ በ1905 በንጉሰ ነገስቱ ቤተ መንግስት ውስጥ የኤሌክትሪክ ኃይል እንዲኖር ያመቻቸ የተዋሃደ ብሔራዊ ምንዛሪ ስርዓትና የፖስታ አገልግሎት የዘረጋ ዳግማዊ አጼ ምኒልክ የልብ ወዳጅና ሚስጥረኛ እንዲሁም ልዩ አማካሪ የነበረው ስዊዘርላንዳዊው አልፍሬድ ኤሌግ። ሰላም ጤና ይስጥልኝ። በዛሬ የታሪክ ማህደር ዳሰሳችን ለኢትዮጵያ ብዙ ውለታ ስለዋለላት አልፍሬድ ኤሌግ ስለተባለው ነጭ ሰው ይሆናል። እንድትከታተሉ በአክብሮት ጋብዛለሁ። አልፍሬድ ኤሌግ የተወለደው በስዊዘርላንድ ፍራዮንፊልድ እንደ አውሮፓውያን አቆጣጠር በ1854 ሲሆን በዙሪክ በሚገኘው የፌዴራል ፖሊቴክኒክ ምህንድስናን አጥንቷል። ታዋቂው የታሪክ ምሁሩ ሪቻርድ ፓንክረስት እንደሚሉት ዳግማዊ አጼ ሚኒሊክ ገና በልጅነታቸው የአጼ ቴዎድሮስ እስረኛ በነበሩበት ጊዜ ቴዎድሮስ አጠገባቸው የነበሩትን አውሮፓዊ ወንጌላውያንን መድፍና የተለያዩ መሳሪያዎች እንዲሰሩላቸው ማግባባታቸውን ልብ አድርገው ነበርና የሸዋ ንጉስ ሆነው በትረ ስልጣኑን ሲጨብጡ አንድ ሲውዘርላንዳዊ ዜግነት ያለው ነጋዴን ምህንድስና የሚያውቁ አውሮፓውያን ባለሙያዎችን እንዲፈልጉላቸው ጠይቀውት ነበር። ስለሆነም የውጭ ሀገር ቴክኒሻኖችንና የእጅ ባለሙያዎችን በቤተመንግስት መንግስት እንዲያገለግሉ ፍለጋውን ተያያዙት። በዚህ ፍለጋ መሰረት ብዙ የውጭ ዜግነት ያላቸው በብዙ ሙያዎች የተካኑ ሰዎች ተገኙ። አልፍሬድ ኢልግ ግን ይህንን እድል ተጠቅሞ በ1878 ዓ.ም ምረት በ25 ዓመቱ ከሁለት የሀገሩት ልጆች ጋር በመሆን ከስዊዘርላንድ በመውጣት ከአስቸጋሪ 8 የስምንት ወር ጉዞ በኋላ በ1879 ኢትዮጵያ ደረሱ። ኤልግ እና ሁለቱ ያገሩ ሰዎች ኢትዮጵያ እንደገቡ ያመሩት ወደ ሸዋ ነው። ሽዋ እንደገቡ ንጉስ ምኒልክ ያገኟቸውና መግባባት ይጀምራሉ። ወዲያውም ንጉስ ምኒልክ እልግን መጫሚያ እንዲሰራላቸው ያዙታል አዙታል። እርሱም ሰርቶ ያበረክትላቸዋል። በተበረከተላቸው መጫሚያም እጅግ እንደተደሰቱ የታሪክ ድርሳናት ይናገራሉ። በሌላ ጊዜ ደግሞ ንጉሱ እልግን ጠመንጃ እንዲሰራላቸው አዘዙት። ኤሊግ ጠመንጃ ለመስራት ሙያ እንደሌለውና ከውጭ የሚመጣ መሳሪያ እሱ ከሚሰራው እጅግ የላቀ እንደሚሆን ቢያስረዳም ምኒልክ ሐሳባቸውን የማይለውጥ ሆኑ። እሱም እንደተጠየቀው የሙከራውን ውጤት ሲያሳያቸው ንጉሱ ተደስተው ይህንኑ ጠመንጃ በግምጃ ቤታቸው የክብር ቦታ ሰጡት። ከዛ በኋላ በምህንድስና ስራ በደሞዝተኝነት ቀጥረውት በየወሩ ሰባት ወይም ስምንት ፓውንድ በጠገራ ብር ይከፍሉት ነበር። ሊያለግ በሚሰራው ስራ በንጉሱ በኩል ዘለቄታ የነበረው የበጎ አስተያየትን እንዳተረፈ ግልጽ ነው። በተለይም ከአድዋ ድል በኋላ የሀገሪቷን የውጭ ጉዳይ እንዲያስፋፋ ባለሙሉ ስልጣን ሆኖ ተሾመ። ንጉሠ ነገስቱ ከዚህ ሹመት በተጨማሪ የቢት ወደድ ማዕረግም ሰጠውት ነበር። በዚህም የኃላፊነት ስራውም ንጉሠ ነገሥቱን ወክሎ የውጭ አደራዳሪዎችን ያነጋግራል፣ ከአያላን መንግሥታትም ጋር ይጻጻፋል። ከአማርኛ ሌላ ጀርመንኛ፣ ፈረንሳይኛ፣ እንግሊዝኛ፣ ጣሊያንኛ ቋንቋዎችን መናገር ይችል ስለነበር የተሰጠውን ኃላፊነት በሚገባ ተወጣ። ቢትወደድ ኤሌግ በዘመናዊ የኢትዮጵያ ታሪክ ብዙ ሚና ከተጫወተ አውሮፓውያን መሃል በሀገሪቱ ባሳለፋቸው ከ27 አመታት በላይና ባስቀመጣቸው የልማት አሻራዎቹ የታሪክ ስፍራው በጣም የጎላ ሆኖ እናገኘዋለን። ለትውስታ ያክል አንዳንድ የልማት አሻራዎችን እንመልከት። ኤሌግ ከሰራቸው ስራዎች መካከል አዋሹ ወንዝ ላይ ያቆመው ድልድይ አንዱ ነው። ስለዚህ ድልድይ ስራ ኤሊግ ሲጽፍ የመጀመሪያው ድልድይ ስራ እንደነበርና የድልድዩ ቋሚዎቹ በሰው ሸክም 15 ኪሎ ሜትር ተጉዞ እንደመጡ ይተርክና ስራውን በሐሩርና በዶፍ እንዲሁም በማታ የዱር አራዊትን በመቋቋም ራሱ ድንጋይ እየጠረበ ምስማር ችንካርና ብሎን እያቀለጠ እየቀጠቀጠ እንደሰራው ይነገራል። የምድር ባቡር መስመር ከጅቡቲ ወደብ ተነስቶ አዲስ አበባ ድረስ ብዙ ኪሎ ሜትሮችን አቆራርጦ የተዘረጋ ሲሆን ምንም እንኳን የሐሳቡ ጠንሳሽ ዳግማዊ አጼ ምኒልክ ይሁኑ እንጂ ልማቸውን እውን በማድረግ ብዙ አስተዋጽኦ ያስመዘገበው ኢልግ እንደሆነ የታሪክ ድርሳናት ይመሰክራሉ። ሌላው ደግሞ ዳግማዊ አጼ ሚኒሊክ በመንግስታቸው ስርዓትን ለማስገባት ኢትዮጵያ ከአውሮፓ ክርስቲያን ሕዝብ ጋር እንዲለማመድና በዋናነት ግን ለአድዋ ጦርነት መንስኤ የሆነውን የውጫሌ ውል ካፈረሱ በኋላ እንደ ልባቸው ከውጭ ዓለም ጋር ያለ ጣሊያን ጣልቃ ገብነት መገናኛ መንገድ አስበው የፖስታ ስርዓትን ሲመሰርቱ በጊዜው የምስረታውን ዋና የስራ ሂደት እንዲመራ እንዲያቋቁም ሙሉ ኃላፊነት ተሰጥቶት የፖስታ አገልግሎትን ያስጀምረው ኤሌግ ነበር። የሸዋው ንጉስ ምኒልክ ዋና ከተማቸውን ካንኮበር ወደ እንጦጦ ሲያዛውሩ መጀመሪያ የሰፈሩት በድንኳን ነበር። ወዲያው መሐንዲሳቸው አልፍሬድ ኤሊግ አዲስ ቤተ መንግስት እንዲያሰራላቸው በሰጡት ትዕዛዝ መሰረት አሁን ድረስ ቆሞ በቤተ ክርስቲያን ቅርስነት የሚያገለግለውን ህንፃ አሰራላቸው። ይህ ቤተ መንግስት ካንኮበሮ ቤተ መንግስት ያነሰና በዚያ ጊዜ የነበሩትን ቤተ መንግስቶች ያህል ስፋት የለውም በሚል በጊዜው ነቀፋ ተሰንዝሮበት ነበር። ሆኖም ግን ምኒልክ የንጉሰ ነገስቱን ስልጣን እስከ ጨበጥ ጊዜ ድረስ ተገልግለውበታል። አንዳንዴም ወደ ሰሜን ሲጓዙ ወይም እንጦጦ ማርያምን ሊሳለ ሙ ሲሄዱ ያርፉበት እንደነበር ይታወቃል። እሳቸውም ከሞቱ በኋላ እቴጌ ጣይቱ እስከ እድሜያቸው መጨረሻ ድረስ በግዞት ኑረውበታል። አዲስ አበባ የሚገኘው ታላቁ ወይም የሚኒሊክ ቤተ መንግስት መታነስ ሲጀመርም ልቅ በምህንድስናው ስራ ብዙ ተሳትፎ እንደነበረው ተጽፏል። አዲስ አበባ ከተማ ከተመሰረተች እና የነዋሪው ብዛት እየጨመረ ከሄደ በኋላ አዲስ አበባ ከተማ ውስጥ የውሃ እጥረት እያስቸገረ ሄደ። አጼ ሚኒሊክም የውጭ ሀገር አማካሪዎቻቸውን ሰብስበው በፈረንጅ ሀገር ውሃ በቧንቧ እየተጠለፈ እንዴት አድርጎ ከቤት ድረስ እንደሚመጣ ከጠየቁና ከተረዱ በኋላ ያ ቧንቧ የተባለው ስራ እንዲሰራና ዋና አማካሪያቸውና መሐንዲሲያቸውን አልፍሬድ ኤልግን አዘዙት። ስራውም ተጀመረ። ለስራው ወይም ለቧንቧ መግዣ 7000 ማሪያ ቴሬዛ ብር እንደሰጡ ውሃው ከእንጦጦ ኪዳነ ምህረት ቤተክርስቲያን አካባቢ ተጠልፎ ከቤተመንግስቱ መንግስቱ እንደገባ ይነገራል። በዘመኑም እንዲህ ያለ ንጉስ የንጉስ ቄናጣ ውሃ በመዘውር ሰግነት አወጣ፣ አሁን ከዚህ ወዲያ ምን ጥበብ ሊመጣ ተብሎ ተገጠመላቸው ይባላል። የቤተ መንግስቱ የቧንቧዋ ከተገጠመ በኋላ ምንሊክ አዲስ አበባ ከተማ በሙሉ እንዲዳረስ የውሃ ቧንቧ አስገዝተው ቧንቧው ከጅቡቲ እስከ ድሬዳዋ በምድር ባቡር እስከ አዲስ አበባ ደግሞ በሰው ሸክም እንዲመጣ አዘዙ። ሆኖም እሳቸው ያሰሩት የቧንቧዋ እምብዛም ሳይስፋፋ እስከ ጣሊያን ወራ ድረስ ቆየ። እንግዲህ ይህ ሰው ምንም እንኳን ለኢትዮጵያ የዘመናዊ ሳቤና አሻራ ጉልሚና የተጫወተ ቢሆንም ወደ መጨረሻው ጊዜ ንጉሰ ነገስቱም ጤናቸው እየደከመ ሲመጣ በቤተ መንግስት ውስጥ የሚመቀኙት ሰዎች እየበዙ መጡ። በተለይም እንደ አውሮፓውያን አቆጣጠር በ1905 በኢትዮጵያ መንግስትና በጀርመን መንግስት መሃል ብዙ ውሎች ከተፈራረሙ በኋላ በቤተ መንግስቱ የኤልግ ተሰሚነት እየመነመነ ሂዶ ሰላም ስራውን ለቆ ወደ ትውልድ አገሩ ተመለሰ። ወደ አገሩ ከተመለሰ በኋላ በሪ በከንቱ ሰፈር ያለው መኖሪያ ቤቱ የመጀመሪያው ዘመናዊ ትምህርት ቤት ወይም ያውኑ ዳግማዊ ምኒልክ ተብሎ ተከፈተበት። በመጨረሻም አገሩ ስዊዘርላንድ ዙሪክ ኑሮውን በዚያ አድርጎ ሲኖር ከቆየ በኋላም በተወለደ በ61 አመቱ እንደ አውሮፓውያን አቆጣጠር 1915 በልብ ህመም ከዚህ ዓለም በሞት ተለየ። ዛሬውን አበቃው። ቸር እንሰንብት።